አደይ የደረሰባት አስደንጋጭ ነገር በጣም ያሳዝናል። አደይ እንግዲህ ከባርኮትና ከዴቭ እንግዲህ ከአባቷም ሸሽታ ገጠር ወደ እናቷ በሄደችበት ቅጽበት አባቷ ይህን ነገር ሰምቶ ወደ ገጠር ተመልሶ አሁን እንግዲህ እንዲከታተሉለት በተባሉት ሁለት ሰዎች ማለት ነው፣ በአንደኛው አለሊ በተባለው ተደፍራለች ማለት ነው። አባቷም ለባለሀብት እንግዲህ አጋብቶ ሀብታም ሆኖ እሷም በሷ ለመተዳደር የሚፈልገው አባቷ ያላሰበው ዱብዳ መጥቶበታል። እሷን በማትወደውና በማትፈልገው ቦታ ላይ እንግዲህ እንደዚህ ሆና መደፈሯ በጣም ያሳዝናል። እንግዲህ አደይ ከገጠር ከገባች በኋላ ብዙ መከራ እያሳለፈችም ነበር እናቷ ቢደሰቱም፣ ሆኖም በአካባቢው በተወልዳ ባደገችበት ቀይ እንኳ እንደ ልቧ ወጥታ እንደ ልቧ ለመግባት እንዳልቻለች አይተን ነበር። ሆኖም ግን እናት የተብያዋ እንግዲህ ምን ነው ባልመጣችብኝ እስከ ማለት ድረስ ደርሰዋል። እንግዲህ ሁለት የአካባቢ ሰው በማየታቸው ወደ አባታቸው ተደውሎ እንዳለ ሲነገራቸው አባትየው እየገሰገሱ ወደ ገጠር ገብተው ነበረ ዴቭና እንግዲህ ሊዲያን ፍለጋ ወደ ገጠር ዳይመንድን ይዘው የዳይመንድን ወጭ ጠቅለው ችለው እንግዲህ ይዘው ኪንጎም ተከትሎ ማን ሂዶ ማን ይቀራል ብሎ ሁላቸውም ተጓጉዘው ወደ ገጠር ገቡ። ይህንንም እያደረጉ እያሉ አባት እንግዲህ ይዛችሁ ጠብቁልኝ የሚል መልእክት እንግዲህ በአሸናፊ በእነሱ ስልክ ላይ የተላከውን አሸናፊ በማየቱ አሸናፊ እንድትሰወር አድርጓት ነበር። ወንድም እንደ ወንድም ሆኖ ግን መከታ የቆመ አሸናፊ በጣም ያስደስታል ማለት

እና ግን ይህ ሁሉ ነገር ሂደውም ላላስጣሏትም አባትየውም አላስጣላትም። ከሁሉም ሳትሆን ትሆን እንግዲህ በማትፈልገው ሰው ተደፈረች ማለት ነው። ሰላም ወደ ቻናሌ የተከታታዩ ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱን። አይከፈልበትም። እንግዲህ አደይ ቀጣይ ፓርቲ ይዘን መጥተናል። አደይ መከራዋ አሁንም እንደቀጠለ ነው። ገጠር ሂዳ አባቷ ለሌላ ለመዳር በተደበቀችበት ዋሻ ውስጥ ቢያወጧትም በጥፍ ፊ የመቱ። አንተ አታስገድደኛ፣ አትችልም። አንተ እናቴንና ህቴን ትትሃቸዋል። እኔ ሰርቼ እነሱን መለወጥ ነው ምፈልገው አግብቶ መኖር አልፈልግም ቢላት አንቼኔን ለምን እምልሽን አሰሚም እያሉ በጥፊ እያካለዋት ነበር። ሆኖም ግን እንደዛም ብላ እንግዲህ ፍለጋ ፍለጋ እየሄዱ ዴቭ እና ሊዲያም እዛ ደርሰው ሊዲያም አካባቢው ውሃው፣ ምግቡ፣ ምኑም አልተመቻትም ነበር። እንደውም እሱ ፈጣሪ ደርሶላት ነው እንጂ ልትደፈርም ነበር አሸናፊ በመድረሱ አስጥሏታል። እሷል ዴቭም እንግዲህ ሳያስበው በዚህ በአንድኛው በአባትየው ተላላኪ አንገቱም ተመትቶ ወርቋል ማለት ነው። በሚያሳዝን ሁኔታ ቤዛ ደግሞ በቤቱ ሰራተኛ መሆኗ ምን ያህል አያችሁት። ይኸው እንግዲህ በሰው መሳቅና በሰው መሰለቅ እንግዲህ በአዴ ብዙ መከራ ስታሳይ የነበረችው ዛሬ እንግዲህ ፍቅር በተራዋ እሷን ሰራተኛ አድርጋ፣ እንዲሁም ሊሊ ሰራተኛ ሆና በማገኘቷ በጣም እየሳቀችባትም ነበረ። እናቲቱም ግራ ተጋብተዋል። ባርኮትም እናቱ ድንገት ሲመጡበት ቤዛን ወደ ሰራተኝነት ቀይሯታል። እሷም አላማዋ ገንዘብ ለመውሰድ ስለነበር ገንዘቡ እስከሚሳካላት ይሁን ብላ ሰራተኛ ሆነች። ሊሊ ጀግናዋ ጎበዟ፣ ገንዘቡ ወንድሟም አልታሰረ ቤታቸውን ባራት አልተያዘም። ትክክለኛ መረጃ ይዘህ ሂደህ ካላጣራህ አንሰጥም ስላለችው ባርኮትም የእሷን ወላጆች ለማጣራት ወደ እሷ ትውልድ ሀገር ወደ ቤዛ ሂዶ ነበር። ሆኖም ግን ትክክለኛ አድራሻ ስላልሰጠችው ወላጆቿን ሊያገኝ አልቻለም። ያን እንግዲህ ደርሶ ሲመጣ የግዱ ይሰጠኛል የስ ስትጠባበቅ ከፍቅር ጋር ሰጥ ገባ እያለች አንቢ ስትል እናቲቱ ደግሞ የፍቅርን እየሰሙ ስለነበረ ልብሷን ጠቅላ ወጥታ እንድትሄድ፣ እንደዚህ አይነት ሰራተኛ አይተናናቅም፣ ከአለባበስ ጀምሮ እስከ አነጋገርሽ ሰራተኛ ምንም አትመስሊም፣ ልብስሽን እንኳ እንደ ሰራተኛ ቀይራ አድርጊ ብንልሽ እንኳ የስራውን ምኑንም አትችይበትም ብለው እናቲቱም ደስተኛ አልነበሩም። ፍቅርም ሻንጣዋን አውጥታ የቤዛን ወር ወር አላታለች። ከግቢ ውጭ ማለት ነው። ቤዛም ተናዳ ቆይ ታገኛታለች በማለት ፎክራ ወደነ ኤላ ቤት ሄዳለች። ኤላ ቤት ስትሄድ ደግሞ ሊሊና ኤላ ሰጣ ገባ ገብተዋል። ለምን ለምን አላማዋን ስለምታቅባት ነው። ከዛ በኋላ እንግዲህ የቤዛ እጣፈንታ በጣም ይገርማ። እንግዲህ ፍቅር ናት። የቤት ሰራተኛነቷን ያልቀመሰችውም መቅመስ አለባት ወደፊት ብለን እናስባለን እንግዲህና ኦሊም እንዲሰናበት ወደ ውጭ ሀገር ለመሄድ ብሎ መጥቷ፣ ትከተኝ እንደው ተከተኝ እያላት ነበር። ለአንተ መንገዱን ጨርቅ ያርግልህ ብላለች፣ ፍቅር ማለት ነው። እና እነ አደይን አላገኛቸውም። ሊዲያ በገጠር በጣም እየተንገላታኝ ነው። ውሃም አጣች ቅራሪም ጠጭ ቢሏት እናቲቱም ተቸገሩ። እንደውም እኮ እህቴን ስታሰቃይ ነበር እያለች እንደውም እህትየዋ ብርሃኔ የበቀል መወጫ ነበር ያረገቻል። ቢሆንም ግን ዴቭ አሁን አደይን ብሎ ሄዶ አንገቱን በዱላ ተመትቶ እንግዲህ ወርቋል። በጣም ያሳዝናል እንግዲህ። ኪንጎ ብቻ ነው እስካሁን ያልተመታው። እሷንም ሊያድኗት አልቻሉም። እንግዲህ አደይ በገባችበት ቦታ ላይ ገብቶ እችን የመሰለ ልጅማ አሳልፈን አንሰጥም፣ የወርቅ ፍልቃቄ ብርቱካን የመሰለች እያለ ለጫኒ እየተናገረ አለ ሊደፈራት። በጣም ያሳዝናል እንግዲህ አባቷና ደግሞ እና አለ ሊንሰጣ ገባ ሊገቡ ነው። በጣም እሷም ችግር ውስጥ ገብታለች። አደይ በጣም ታሳዝናለች። እናቲቱም ከተማ ግብታ ከተማ ኑራ አለ በነበር ባልመጣይ ባላየኋት እንደማለት ድረስ ደርሰው ነበር። አበባዬ በሷ ነበር ውበቴ ያማረብኝ እያሉ እያመሰገኗት ነበር። እንግዲህ ቤዛ በሰራተኝነት ስታዩት እንዴት አላችሁ ቡና ማፍላት አትችልበትም አሏትና እኔ ላግዛት ስኒ ላመጣጣት ብላ ሊሊት ስትራር አንቺ እንግዳነች አታቂም ቢሉናቲቱ ረኔ እንግዳ አይደለሁም፣ አደይን አግዛት የነበርኩት ልጅ ነኛ። አንቺ ግን በጣም ጎበዝና ቀልጣፋ ነሽ። አንቺ በጣም አሪፍ ነው። ኤላ እድለኛ ነው፣ ጥሩ ሴት አግንቷል ሲሉ የባርኮትምናት አመሰግኗት ሊሊ በእውነቱ በጣም ጎበዝና ጀግና ናት። በሁሉም ነገር በስራም ሆነ በአስተሳሰብም ሆነ በሁሉ ነገር ከሁሉም ላቅ ያለ ነገር አላት። በጣም ታረካለች። አሁን በአደይ እዛ ቴሌፎን አለማንሳት በጣም ተጨንቃለች። ቴሌፎን ለምንድን ነው ማታነሳው? ምን ሆና ይሆን? እነ ዴቭስ ደርሰው ይሆን ወይ እያሉ ይጨናነቃሉ። ባርኮትም ጋር በተደጋጋሚ ወደ ቤዛ ቢደውልላት ቤዛ ስልክ እያነሳችለት አይደለም። ምክንያቱም ነገሮቹ እየነተነቃባት መሆኑንና እንደ ሰራተኛ ሆና ደግሞ ተሽቀንጥራ መጣሏን ስላየችው፣ ከዛ ኤላሂዳ ባርኮት ደጋግሞ ስልክ እየደወለልሽ ነው ለምን አታነሽለትም አለቻት ማለት ነው። ምክንያቱም የቤተሰቦች አድራሻ ሊያገኘው አልቻለም፣ ካልበለዚያ ሊመጣ ነው፣ ብር ምንም አታገኝም አለቻት እሷ አሁን ከኤላ ቤት ሆና ደግሞ መቀመጥን መርጣ ሊሊ ግን፣ በፍጹም እሷ ጋር ሰጣ ገባ እያልኩ መቀመጥ አልችልም። አሁን ከአሁኑ አክስትሽ ጋር እኮ በዚህ ጸባይሽ ነው ያልተስማማሽ፣ ስትላት አንድ ብለሻል። ሶስት ከጨመርሽ ግን አስወጥቼ ነው የምወረውርሽ አለቻት። ኪቼን ሄዳ ምግብ ስትሰራ ርቦኛል እኮ ምግብ አይለም፣ እንደዚህ ቤት ምግብ ስጡኝ አለቻት ቤዛ ሊሊን። ኧረ እባክሽ ሰራተኛዋ ገብተሽ ስሪ፣ ሰራተኛ ኮ ነበርሽ። እንደው ግን ፈጣሪ እንዴት አሳየ መሰለሽ? አንቺን ሰራተኛ አድርጎ እኔና አደይን ስንት እንዳላደረግሽን ነው አሁን። ያው የእጅሽን አገኘሽ፣ ገና ወደፊት ደግሞ

አዴ ግን አባቷን ተማጽነው ነበር። እባክህ አባቴ ተወኝ፣ እናቴንና እህቴን ልለውጥበት፣ እባክ ሰርቼ ከተማ ልኑርበት። እኔ የማልፈልገውን የማልወደውን ሰው እንዴት ትድረኛል? ለዛውም ትልቅ ሰው የሶስት ልጆች አባት የሆነ ለእኔ ይገባኛል እንዴ? አንተ ገንዘብ ስታይ እኔ ሳልፈልግ የምኖረው ህይወት ያስደስታል እንዴ ብላ ብትማጸነውም ብትለምነውም፣ እኔ ያልኩሽ ነው የሚሆነው። እኔ ደግሞ የእነሱን ሀብታም ቤት ገብተሽ ጥሩ ህይወት ተንጣልዬ እንድኖር እፈልጋለሁ ብሎ ሲላት፣ በልጅህ መነገድ አያሳፍርህም ወይ እንኳ ብላ ብትጠይቀው ምንም አትመልሽልኝ ብዬሻለሁ እያለ ነበር ሲመልስላት የነበረው። ዴቭ ግን በአዴይ እዛ ቦታ ሄዶ ደግሞ ማጣት በጣም ልቡ ተሰብሯል። በጣም ደክሞታል። የከተማ ሰው ገጠር ጉዞ በግር የማይችልበት ነው። መንገዱን ሁሉ እያለከለከ እየወደቀ እየተነሳ ነበር እዚያም ቦታ ያደረሰው። ሊሊም ፀሐዩ፣ ውሃው፣ እራቡ እያለች ሊዲያ ማለት ነው እየእየዛተች ነበረ። እንግዲህ ምን ይባላል አሁን እዛ ጋ እንግዲህ ያ ብንትና ደግሞ ብርሃኔ ደግሞ አደ እነዚህ ማን ናቸው? እያሉ እና ሲጠይቁ እነዚህ እኮ እሷ ስትሰራባቸው የነበሩ ይሄ ዴቭ ነው። ይች እህቷን አስትን ለእናቲቱ አስተዋውቃቸው ነበር። ከተሜ ድረስ ፍለጋ መጣችሁ። እድለኛ ነበር። የኮሊጅ የሰው ይወዳታል ግን ምን ዋጋ አለው? ክፉ አባጣ አለባትና አሉ ማለት ነው። እና እንግዲህ ሳይታሰብ አዴ እንግዲህ ተደፍራለች ማለት ነው። አባትየው ምን መልስ ሊሰጡ ነው? ሰውየውንስ ምን ሊደረግ ነው? አ የፍስ ወርቆ ነበር እውነት ደርሰው አንስተውት ሆኖ የሚለው በጣም አሳሳቢ ነገር ነው። ውድ ተመልካቾች እንግዲህ የአደይ ቀጣይ ፓርቲ ይመስል ነበረ። ስለምትከታተሉ ከልብ ነው ማመሰግናችሁ። ላይክ፣ ሼር እያደረጋችሁ አበረታቱኝ። ሰራተኛዋ ሚስኪኗ አደይ እንግዲህ ያላሰበችው ድንገተኛ ነገር ገጥማታል ማለት ነው።